ደህና ነኝ ደህና ነኝ ይመስገን ይመስ ምግብ ትንሽ ምግብ ነው የሚያጥረኝ እንግዲህ የእናንተን ብር ይፈልጋል እሷን እንወስዳታለን ካሉ የኛላት ፍሬንዶች በቃ አለው ገና እኔ በእጅ አስገብቼ አሳያችኋለሁ

ሐሴት ናት ስትል ወይዘሮ ሚላት፣ የወይዘሮ ሚላት እናት ደግሞ እኔ ሀናን ይዤ ነው የመጣው። ሀናን ነው የምፈልገው። ሀና ልጃችን ናት ስትል፣ እንደውም እኮ አንቺ የሆነ ሰዓት ላይ እንዴ ልጄ በቃ ከቅፌ እንድትረቀኝ አልፈልግም ስትይ ነበር፣ ዛሬ ዛሬ ሀናን መጥላት ምን አመጣው? ሲሉ ምን ላይ ሰጥተዋታል ማለት ነው። ወይዘሮ ሚላት እንግዲህ ግራ ተገብቷታል። ለማንኛውም ሀና እውነቱ ሊወጣላት ነው። ምርመራው ደርሷል ተዘጋጁ ተብለዋል ማለት ነው። ወይዘሮ ወይዘሮ ሚላት እንግዲህ ሀና ልጅሽ እንደሆነች ለዛውን ቆንጆ እየዋ በሳሏ ትህትና ያላት ልጅሽ ሀና እንደሆነች እንግዲህ በዚህ አጋጣሚ ማመን ይኖርብሻል ማለት ነው። እንግዲህ እማ እየተናነቃቸው ተናግረዋል። እናታቸው ማለት ነው። ወይዘሮ ሚላት ግን እስካሁን ልቧ ድርቅ እንዳለ ነው። ግን ቢሆንም የእናት አንጀት እንግዲህ እንደሚነግራት ምንም ጥርጥር የለውም። ብዙዎቹን ግን እያደነጋገረ ያለው የዶክተሩ ጉዳይ ነው። ዶክተሩ እንግዲህ ከባዩሽ ጋር እየተመሳጠረ ይመስላል። ለማንኛውም የወይዘሮ ሚላት እናት መምጣቷ ትልቅ አድቫንቴጅ ወይም ጥቅም እንዳለው ያሳያል። ሀና በእናቷ አቅፍ ውስጥ ልትገባ ቀናቶች ቀርተዋታል። ላይክ እና ሰብስክራይብ ማድረጋቸውን አትርሱ። እንወዳችኋለን። ባይ ባይ ለሽ ውስጥ ይነግረኝ የእናትነት አልሆን ያለሽ አስራ ስድስት አመት ስፈልግሽ የት ተደብቀሽብኝ የሆነ ቦታ በሕይወት እንዳለሽ አስራ ስድስት አመት ሙሉ ሲፈልግሽ የት ተደብቀሽ ቢሆን ታላገኝሽ የቀረሁት በሕይወት እንዳለሽ ውስጤ ነገር የእናትነት አንጀቴ የሆነ ቦታ በሕይወት እንዳለሽ ያውቃል። እሺ እማዬ፣ ለምንድን ነው የምታለቅሽው? ቆይ ለምን ተስፋ ቆርጠ ሽርምሽን አታውጭም?